ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ቻናል የተካታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የዶሮ መላላጫን ተጠቅመን ደግሞ የዶሮ ምንቸት እንሰራለን። ቀለል አድርገን ደግሞ አንዳንድ ጊዜ ወትሮ ከምንሰራው እንደዚህ አድርገን ደንቦ ብንሰራው ብዬ ደግሞ ዛሬ እሱን የጀላችሁ የመጣሁት በጣም የሚጣፍጥ ቀለል ያለ ስራ ነው። ትወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን፣ አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው። ስትጀምሩ ሁላችሁም እንግዲህ ላይክ አርጋችሁ ብትጀምሩ ስራ ሰዎች ዘንድ ይደርስልኛል። ስለ ሁሉም አመሰግናለሁ። እዚህ ጋር አሁን አንድ ስድስት ራስ ተለቅ ተለቅ ያለ ሽንኩርት የመጣሁት የመጣውን እሱን ደቀቅ አድርገን ከትፈን ደግሞ ስራችንን እንጀምራለን። ከዚህ በፊትም የሰራሁት የዶሮ አሰራር አለ ለየት አድርጌ ማለት ነው። እሱንም ካላያችሁ ብትመለከቱት፣ እሱን ደግሞ ጎላ ጎላ አድርጌ ከትፌ የሰራሁት አለና እንደ አማራጫና እንዲ እንዲሆነም ማለት ነው። እዚህ ጋ አሁን ይኸው እንደዚህ ድቅቅ አድርጌ ከትፌ ጥጀዋለው። አሁን ከድነን እሱን እያበሰለን ደግሞ ሌላውን ስራ እንሰራለን። እዚህ ጋር ሁለት መላላጫ ነው እንደዚህ ያመጣሁት። መላላጫውን ብቻ ስለሆነ የምንጠቀመው አጥንቶቹን እንደዚህ አድርጌ እያነሳሁለት ነው። ደቀቅ አድርገን እዚህ ጋር እንከትፈዋለን። ያው እዚጋ እንግዲህ ሽንኩርቱ እየበሰለልን ነው። በየመሀሉ እንግዲህ የከፈትን ውሃውን እንዲጨርስ እናደርገዋለን። ያው እዚ ጋ ከትፌ ጨርሼዋለሁ የዶሮ መላላጫውን። አሁን እዚ ጋ ደግሞ እንዲያባላን እንቁላል እንጥዳለን። እኔ የአበሻ እንቁላል ነው እየጣድኩ ያለሁት። ከዛ ጨው እናደርግበታለን። አንኳር ጨውን የጨመርኩበት። ከዛ ከድነን እናበስለዋለን። ያው ሽንኩርቱን ቆንጆ ሆኖ እየበሰለልን ነው። ከዛ ዘይት እየጨመርኩኝ ነው የሚበቃውን አነስ አድርጌ ዘይት ጨምሬበታለሁ። እሱ እየበሰለልን ደግሞ እዚህ ጋር የከተፍነውን የዶሮ ስጋ በሰሃን ላይ እናደርግና እናጥበዋለን። መጀመሪያ ያላጠብኩት ያው ምልልጭ እያለ አልከተፍም ይለኛል ብዬ ነው እንግዲህ ከትፌ እያጠብኩት ያለሁት። ይኸው መጀመሪያ አጥቤ በደንብ አድርጌ ብዙ ጊዜ አጥቤው ከዛ ተመልሼ ነው ውሃ ያረኩበት። ከዛ እዚህ ጋር አሁን ሎሚ ነው እያረኩበት ያለሁት። ትንሽ ሰዓት በሎሚ እና በጨው ደግሞ እንዘፈዝፈዋለን። ያው ሽንኩርቱ ቆንጆ ሆነው እየበሰለልን ነው እዚህ ጋ አሁን በርበሬ የሚበቃኝን ያክል እየጨመርኩ ነው። እዚህ ጋ አሁን ጨለም ያለው ትንሽ ሲሰራ ጨለም ያለ ነበረ እና ሰዓቱ ለዛ ነው እንደዚህ ሆነው ከዛ የተወሰነ በርበሬውም ከቁላላም በኋላ ቲማቲም ነው ፍሬሹን ቲማቲም የጨመርኩበት። ከዛ የቆርቆሮ ቲማቲም ደግሞ እዚ ጋር በትንሽዬ ማንኪያ ሁለት ጨምሬበታለሁ። ያው ቆንጆ ሆኖ እየተቆላላለን ነው እዚህ ጋር። ከዛ ለቁሌቱ ቆንጆ ጣዕሙን እንዲያደርግልን ቅቤ ትንሽ ጨምሬበታለሁ። በቅቤው ደግሞ አብረን ትንሽ እናበስለዋለን። ከዛ እዚጋ ነጭ ሽንኩርትና ዝንጅብል ነው አንድ ላይ እየተላመ የደቀቀ የጨመርኩበት እና ትንሽ ውሃ አደረግኩበት። ድርቅ ስላለ ቁሌቱ ማለት ነው። ከዛ ስጋውን በደንብ አርጌ አጥቤ ማጥለያ ላይ አድርጌው ውሃው በደንብ ጥለል ካለለን በኋላ ጨምሬዋለሁ። ከቁሌቱ ጋር ደግሞ ትንሽ እናሸዋለን ስጋው። ከዛ ጫው ነው እየጨመርኩበት ያለሁት። አንኳር ጫውን የጨመርኩት እዚ ጋር ጥቁር ቅመም፣ መከለሻና እንዲሁም ደግሞ ኮረሪማን ነው ትንሽ ትንሽ እየጨመርኩት ያለሁት። ያለንን ቅመም ተጠቅመን ደግሞ ማጣፈጥ እንችላለን። አሁን እሱ እየተቆላላለን ደግሞ እዚ ጋር እንቁላሉ በስሎልናልና እንልጥና ደግሞ እናዘጋጀዋለን። ከዚህ በፊት የእንቁላል አላላጥ አቀቀል ራሱ ቻናሌ ውስጥ ሁለት ጊዜ ሰራሁት አለ። እሱን ብታዩ ትችላላችሁ። አንድ ጊዜ ሙሉ ቪዲዮ፣ ሌላ ጊዜ ደግሞ ከዶሮ ጋር አንድ ላይ ሰራሁት አለእና ስትቀቅሉ እንደዚያ እያደረጋችሁ ብትቀቅሉት ቶሎ ሊላጥላችሁ ስለሚችል ካላያችሁ ብትመለከቱ ትችላላችሁ። ይኸው እዚጋ አሁን ቆንጆ ሆኖ እየበሰለልን ነው። ከዛው ውሃ እየጨመርኩበት ነው የሚበቃውን ያክል። አንድ ጊዜ እዚህ ጋር ሙቅ ውሃ ነው እየጨመርኩበት ያለሁት። እንግዲህ ሁለት መላላጫ ተጠቅመን ደግሞ ቤተሰብ ሙሉ እንግዲህ ማብላት ይቻላል ማለት ነው። እንደዚህ አድርገን ብንሰራው ጥሩ ነው። አሁን ቅቤ ነው እየጨመርኩበት ያለሁት። ቅድም አነስ ያለ ቅቤ ስለሆነ የጨመርኩት፣ እንደገና ደግሞ ትንሽ ስለሚያስፈልገው እዚህ ጋር ደግሞ ቅቤ ጨምሬበታለሁ። ይሄው ቆንጆ ሆኖ እየበሰልልን ነው። በጣም ቆንጆ አማራጭ ነው እና እንደዚህ አድርጋችሁ ደግሞ ብትጠቀሙ ትወዱታላችሁ። ከዛ ጥሩ ሆኖ ስለደረሰልን አሁን ደግሞ እንቁላሉን ጨምረን እንጨርሳለን። በጣም ቆንጆ የሆነ እንግዲህ የዶሮ አማራጭ ነው። ዶሮን አንዳንድ ጊዜ በእንደዚህ አይነት መልኩ ደግሞ ሰርታችሁ መመገብ ትችላላችሁ። በጣም የሚጣፍጥ ቆንጆ የዶሮ አሰራር ነው። እንግዲህ በሁለት መላላጫ ብቻ ቤተሰብ ሙሉ መመገብ ማለት ነው። ይኸው እንደዚህ አድርጌ ጨርሼዋለሁ። እንግዲህ በዚሁ ነው የምንለያችሁ። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ሁል ጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ። ዛሬም ስራ የከተመቻችሁ ደግሞ ላይክ አርጋችሁ ደግሞ ስራ የሰዎች ዘንድ እንዲደርስም ብታደርጉልኝ በጣም ደስ ይለኛል። ስለ ሁሉም እግዚአብሔር ይስጥልኝ፣ አመሰግናለሁ። በሚቀጥለው ደግሞ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው።